ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ አሜን። ይህንን ፕሮግራም በመከታተል ላይ ያላችሁ በየቦታው ያላችሁ ወገኖቻችን በእግዚአብሔር ስም እንደምን አላችሁ? እንደምን አላችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን፣ በሀዘናችንም ሆነ በደስታችን ጊዜ ከጎናችን የማይለየው ከመካከላችን የማይጠፋው ከመጥፎ ደስታም ሆነ ከከባድ ሐዘን እየጠበቀ በማዕከላዊ ሕይወት የሚመራን የነበረው ያለው ለዘላለም መኖሩን አፋችንም ሞልተን የምንመሰክርለት ልባችንም ሞልተን የምናምነው የአባቶቻችን አምላክ የምስጢርና የጉባኤ ባለቤት እግዚአብሔር ስለ ሁሉም ነገር በሁሉም ቦታ በሁሉም ሰው አንደበት የተመሰገነ ይሁን። ዛሬ የምንነጋገርበት ርዕስ ቅኔ በቤተ ክርስቲያን የሚል ነው። ወደ ዝርዝር ጉዳዩ ከመግባታችን በፊት በቤተ ክርስቲያን ያሉ ጉባኤያት ወይም ትምህርቶች በአራት ይከፈላሉ። አንደኛ ጸዋተወ ዜማ፣ ሁለተኛ ጸዋተወ ቅኔ፣ ሶስተኛ መጻሕፍት፣ አራተኛ የቁጥር ትምህርት ወይም ባህር ሐሳብ አቡሻህር አቡሻክር የምንለው ማለት ነው። እንግዲህ ሁሉም ትምህርቶች የየራሳቸው ትንታኔና ማብራሪያ ስላላቸው ለዛሬ የጠቀስነውን ርዕሰ ጉዳይ ብቻ ማብራሪያ ስለሆነ ዓላማችን ወደ ዝርዝር ጉዳዩ አንገባም። በቤተ ክርስቲያናችን ውስጥ ካሉ ትምህርቶች መካከል ዋናውና ትልቁ መርሆ መጻሕፍት፣ የምስጢራት የመጻሕፍት ቁልፍ፣ የምስጢራት መክፈቻ በር የሆነው አይምሮን የሚያድስ መንፈስን የሚያነቃቃ የሰውን እውቀት የሚያጎለብት የሚያጠነክር ቅኔ ነው። ቅኔ በብሉይ ኪዳን፣ በሐዲስ ኪዳን፣ በዘመነ ሊቃውንት፣ ዛሬም እኛ ባለንበት ዘመን አለ፣ ወደፊትም ይቀጥላል። እግዚአብሔር ለሰዎች ከሰጣቸው ስፍር ቁጥር የሌላቸው ሀብቶችና ስጦታዎች መካከል አንደኛው ቅኔ ነው። እንዲያውም ብዙ ሊቃውንት የሚስማሙት ስነ ጽሁፍ፣ ኪነ ጥበብ፣ ቅኔ እንስሳት ሰዎችን ከእንስሳት የሚለያቸው ዋናውና ትልቁ ይሄ ነው። እንግዲህ በመብላት በመጠጣት በመልበስ እነዚህን ነገሮች ሁሉ በማግኘት ከእንስሳት አንለይም። ሰው ከእንስሳት የሚለየው አንደኛ በእግዚአብሔር አምሳል ነው የተፈጠረው። ሁለተኛ እግዚአብሔር መቶ ሰው ነው የሆነው። ይሄ ነው ዋናውና አሁን ከያዝነው ርዕስ ርስ ጋር የሚሄድልን፣ ግን ሰው ያለ ቅኔ መኖር አይችልም። ቅኔ በየቋንቋው አለ። ቅኔ በየቦታው አለ። ቅኔ እንደየማህበረሰቡ የእድገት ደረጃ የአስተሳሰብ እድገትና የግንዛቤ ስፋት በየቦታው ቅኔ አለ። አሁን እኛ ልናብራራ የፈለግነው በቤተ ክርስቲያናችን ያለውን ቅኔ ነው። ቅኔ ማለት ቀነየ ገዛ ማለት ሲሆን ቀነ ካለው ግስ ስናወጣው ቅኔ ማለት መገዛት ማለት ነው። ሰው ለፈጣሪው የሚያደርገው አገዛዝ ማለት ነው። ለሰይጣንም መገዛት አለ፣ ለእግዚአብሔር መገዛት አለ። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ አምስት ላይ ሲናገር ቁሙ እንከ ወየትሁር ውስተ አሩተ ቅኔ ወደ ቀደመ ወደ ባርነት አገዛዝ አትመለሱ ሲል ወደ ኃጢአት ለኃጢአት ከመገዛት ለሰይጣን ሰይጣን ወደ መገዛት ለኃጢአት ወደ መገዛት አትሂዱ ማለት ነው። ቅኔ ደግሞ በሌላ በኩል ደግሞ ቅዱስ ዳዊት እንደተናገረው ሰብህዎ ስብሃተ ሀዲሰ እግዚአብሔርን አዲስ ምስጋና አመስግኑት ያለው ሊቃውንት እንደሚነግሩን ቅኔን ነው። ሰው በሌላ በኩል ደግሞ ሰው ሀሳቡን መንፈሱን ውጫዊና ውስጣዊ የስሜት አካሉን አንድ ላይ ሰብስቦ ለቅኔ ማስገዛት በአንድ ሀሳብ ላይ አተኩሮ ማሰብ ማለት መሆኑን ሊቃውንት ያመሰጠራሉ። እንዲያውም በጎንደር መንግሥት ጊዜ ይባላል አንድ ትልቅ የደብረ ቁስቋም አለቃ ቤታቸው ቁጭ ብለው ቅኔ እያሰቡ ሳለ ንጉሡ የቅኔውን ባለቤት አልፈው አልጋቸው ላይ ተቀመጡ። ይሄ ሁሉ ሲደረግ ሰውየው አልሰሙም። በኋላ ቅኔያቸውን ቆጥረው አዘጋጅተው ሲጨርሱ ቀና ቢሉ ንጉሡ ተቀምጠዋል፤ እና ንጉሡ ምን ሆነ ነው ብለው ቢጠይቋቸው ጃንሆይ እርሶ ደብረ ቁስቋ ምን ያህል ደብር ሹመውኝ ሳላስብ ብናገር ነገ የሚሰማኝ ያፍራል፣ እኔም አፍራለሁ፣ እሱንም የሾሙኝን አዋርዳለሁ፣ ያከበረችኝ ቤተክርስቲያንም አዋርዳለሁ ብለው ተናገሩ ይባላል። እና ቅኔም ተመስጦ ነው። ሰው እግዚአብሔርን የሚያመሰግንበት እግዚአብሔርን የሚያገለግልበት መንገድ ነው እና በቤተክርስቲያናችን ይሄ ቅኔ አንዱ የትምህርት ክፍል ነው። አንዱ ጉባኤ ነው። ከመጻሕፍት ትርጓሜ በፊት የሚሰጥ ትምህርት ነው። አንድ ሰው ቅኔ ከተማረ መጻሕፍትን የሚፈታበትን ቁልፍ የሚፈተፍትበትን መንገድ አገኘ ማለት ነው እና በቅኔ እንደው ባጭሩ፣ ሊቃውንት በቅኔ ማንን አመሰገኑበት፣ እንዴት አመሰገኑበት ብለን ወደ ምስጢሩ ገብተን ማየት እንችላለን። አንድ ታላቅ ሊቅ ስለ ስም አወጣጥ የተቀኘውን ቅኔ ብናነሳ ሁላችንም ወደ አማርኛ ያስተረጉሙ፣ ሁላችን መመዘን እንችላለን። ምን አለ ሊቁ? ምስጋናውን ያቀረበው ለመቤታችን ነው። የስሟን ትርጓሜ በዓለም ከሚወጣው ስም ጋር እያነጻጸረ ያላቅማቸው ስም የተሸከሙ ስማቸውና ስራቸው የማይመጣጠን ስማቸውና አካላቸው የማይመጣጠን ስማቸውና እውቀታቸው የማይመጣጠን ሰዎችን በመተቸት እመቤታችን ግን ስሟ ከሥራዋ ስሟ ከንባቡ ንባቡ ከምስጢሩ የተጣጣመ የተሳካና የተዋቀረ የተጣመረ መሆኑን ሲያመሰጥር ሊቁ ምን አለ? ቦ ህስው ስመተጸውኦ ምን ማለት ነው? በውሸት የሚወጣ የመጠሪያ ስም አለ። በውሸት የሚወጣ የመጠሪያ ስም አለ። ብዙን ጊዜ በምድር ላይ ዋጋ የማያስከፍል ግን ውድ ነገር ስም ነው። ውሸት የሆነ የመጠሪያ ስም አለ አለ አይመጣጠንም። ሰውየውና ስሙ አብሮ አይሄድም። ስራውን አይገልጥም፣ ጠባዩን አይገልጥም፣ መልኩን አይገልጥም። ለምሳሌ አንድ ሰው ንጉሱ ቢባልና ምንም የሚላስ የሚቀመስ ያጣ ቢሆን ሀብታሙ ቢባልና ለማኝ ቢሆን ጴጥሮስ ቢባልና ወሮ በላ ማጅራት መች፣ ጴጥሮስ ማለት ለጌታው ቁልቁል የተሰቀለ ነው። ይህኛው ደግሞ ሰውን ቁልቁል እየሰቀለ ጴጥሮስ ቢባል ስሙና ሰውየው አልተመጣጠኑ ማለት ነው። እንዲህ አይነት የውሸት መጠሪያ የሚለው ሊቁ እና እስመ ቦ በባህር ወላዲተ ማይ ዘትሰመይ። ይህን በማስረጃ ሲያስረዳ ሊቁ ምን ይላል? በባህር ውስጥ የምትኖር የውሃ እናት የምትባላለች። ሁላችሁም በአገር ቤትም ያላችሁ በውጭም ያላችሁ የውሃ እናት ምን እንደሆነች ታውቃላችሁ። በባህር ውስጥ ነው የምትኖረው፣ ውሃ ውስጥ ነው የምትኖረው። ውሃ ከሌለ የውሃ እናት የለችም። የውሃ እናት በሌለችበት ግን ውሃ አለ። ውሃ በሌለበት ግን የውሃ እናት ልትኖር አልችልም። እና ይቺ ስሟ ልክ ነው ወይ ብሎ ይጠይቃል ሊቁ። የውሃ እናት እናት ማለት አስገኝናት። ይቺ የውሃ እናት ውሃውን ነው ያስገኘችው? እሷ ናት ውሃውን ያስገኘችው፣ ውሃው ነው እሷን ያስገኛት። ስለዚህ የውሃ እናት ነው መባል ያለባት፣ የውሃ ልጅ ነው መባል ያለባት ተዛብቷል። ትርጓሜው ስሟን ልክ አይደለም፣ ስሟን ተሸክመዋለች። የውሃ ልጅ መባል ሲገባት የውሃ እናት ተብላለች። እንዘ ኢተወልድ ማ የቆሪረ ዋይ፣ ቀዝቃዛውን፣ ሞቃቱን፣ ቃጠሎውን የሚያቀዘቅዝ ደረቁን የሚያለመልም ውሃን ሳትወልድ የውሃ እናት ተብላለችና የተሰጣት ስም ስራዋን አይገልጥም፣ ከአቅሟ በላይ ነው። እንዲያውም እኔ ብዙ ጊዜ እናገራለሁ ስም ከማባከል እንደ አውቶቡስ በቁጥር ብንጠራም እንኳ እንዳዋጭ እኮ ነው። እውነቱን ለመናገር እንደዚም ብሎ ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ሚካኤል፣ ገብርኤል ብሎ የቅዱሳኑን ስም በስማቸው እየተጠራን ከምንሰርቀኛ እንደ አውቶቡስ 12፣ 17፣ 07 ተብሎ እንደ አውቶቡስ በቁጥር መጠራት ምንም ዋጋ ስሙን ስለማይገልጥ ማለት ነው። ተግባሩን ስለማይገልጥ ማለት ነው። ሥራውን ስለማይገልጥ ማለት ነው። ወንዛሃደ እይኩሄንን ደክመ በጸው ይረስም ማለኮሳ አካይ አንድም ሰው ሳይገዛ ማልኮስ የተባለው ክፉ ሰው ማለት ነው። ማንንም ሳይገዛ ስምን በመሸከም ደከም አለ ሊቁ። ማልኮስ ማለት ንጉስ ማለት ነው። በማቴዎስ ወንጌል ምዕራፍ 26 ላይ ስናነብ ግን ማልኮስ የሊቀ ካህናቱ ባሪያ ይለዋል። በተግባር ስራው የሊቀ ካህናቱ ባሪያ ነው፣ ስሙ ሲተረጎም ግን ንጉሱ ነው ስሙ፣ ሰውየው። ስለዚህ ስሙና ሰውየው አብሮ አልሄደም። ወንዘ በብርሃን እይት ረአይ ሀለወ ቄሳር በተሰሚው ብሩህ ፀሐይ ቄሳር ማለት ብርሃን ማለት ነው። እንኳን ለራሱ ብርሃን ሊሆን ጨልሞበት ተገንዞ በሳጥን ታሽጎ ወደ መቃብር ነው የወረደው። ስለዚህ አሁን ከላይ የተነተናቸው ስሞች ከሚጠሩበት ሰውዬ ስራ ጋር እየተመጣጠነ አይደለም። ውሃው አስገኝቷት የውሃናት ተባለች። የሊቀ ካህናቱ ባሪያ ሆኖ ማልኮስ ንጉሱ ተባለ። ቄሳር በጨለማ እየኖረ ብርሃን ተባለ። ይሄ ሰምረገፍ ይባላል። ሰሙ ነው ይሄ። ዋናው ሊቁ ሊገልጥ የፈለገው ይሄንን አይደለም ሰሙ ነው ይሄ። ወርቁ ግን ወደ ላይ ሲያመጣው ምን አለ? ለድንግልሰ ጽዋኤ ስማ በበንባቡ ሩይ ለእመፈለገን ሰመያ አምጣነ ወልዳ አንቆባሄሪ የድንግል የስሟ አጠራር ግን ከንባቡ ጋራ የተሳካ የተዋቀረ የተጣመረ ያማረ ነው። ስሟ ስራዋን ስራዋ ማንነቷን ይገልጣል አለ ለመፈለገ ሰማያ አምጣነ ወልዳ አንቆ ባህሪ እሷን ባህር ባህር ትባላለች እመቤታችን። እሷ በባህር ስትመሰል ልጇ ደግሞ በምን ይመሰል? በእንቁ ይመሰላል። ቅድም የውሃናት የተባለች ውሃው ሳያስገኛት በውሸት ነው። እመቤታችን ግን ባህር ስንላት፣ እንቁ እንቁ የተገኘው ከባህር ነው። ሊቃውንት እንደሚነግሩን ውሃ እንቁ የተባለው የከበረ የጌጥ ዕቃ የሚገኘው በባህር ውስጥ መብረቅና ውሃው ሲጋጭ ነው የሚፈጠረው ይባላል። በባህር ውስጥ ነው የሚገኘው። ስለዚህ ክርስቶስ እንቁ ይባላል። እንቆ ባህርይ ይባላል። የጠራ ንጹህ የሆነ በባህሪውን ይሁን ከን የሌለበት ኃጢአት የማይስማማው እንደ ኃጢአት የኛ ሰውነት ኃጢአት ይስማማዋል። ቀለም ነጭ ልብስ ነጭ ቀለም ቢቀቡት ነጭ ሲሆና፣ ጥቁር ሲቀቡት ጥቁር ይሆነ። ማንኛውም ሰው ልክ የሰውም ሌብነትም ይስማማናል። መመጾትም ይስማማናል። ዝሙትም ይስማማናል። ንጽህናም ይስማማናል። መግደልም ይስማማናል። ለሌላው መሞት ይስማማናል። መመጽወትም መስረቅም ይስማመዋል የሰው ልጅ። እግዚአብሔር ግን ኢየሱስ ክርስቶስ ለባህሪው ጽርቅ ብቻ ነው የሚስማመው፣ ኃጢአት አይስማመው። ለዚህ ነው ቅዱስ ጳውሎስ በገላትያ አራት ቁጥር 15 ላይ ሲናገር እስመ የኮነ ሊቀ ካህናትነ ዘይክል ሐሚመ ለድካምነ ዘእንበላ ኃጢአት ባህቲታ፣ ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ሊቀ ካህናት ይለዋል። ከኃጢአት በስተቀር የሚለው አይሁድ እንኳን ክርስቶስን ሲከሱ ይህን አጠፋ ብለው ወንጀል ማቅረብ አልቻሉም። ይሁዳም ክርስቶስን አሳልፎ ከሰጠ በኋላ ንጹህ ደም አሳልፌ የሰጠሁ ነው ያለው። መቶ አለቃውም ክርስቶስ ከተሰቀለ በኋላ ለካ የእግዚአብሔር ልጅ ነበር ነው ያለው። ጲላጦስም ክርስቶስን አሳልፎ ከሰጠ ሊሰጥ ሲል እጁን ታጥቦ ምንም በደል አላገኘሁበትም ነው ያለው። እንኳን ወዳጆቹ ጠላቶቹ እንኳን ወንጀል ፈልገው አላገኙበትም። ጥፋት ፈልገው አላገኙበትም። ቅዱስ ጴጥሮስ በመልእክቱም ወየተረክበ ሐሰት ውስጥ አፉ በአንደበቱ ሐሰት አልተገኝም። ኢሳይያስ 53 ም ላይ ሲናገር እንደ ንጹህ በግ ባራጆቹ ፊት አንገቱን አጎንብሶ ሄደ። ወንጀል አልተገኘበትም። ሲሰቅሉት እንኳን በመስቀሉ ላይ ወንጀሉን መዘርዘር ስላልቻሉ፣ ሌሎች ሰው ሲሰቀሉ የተሰቀሉበት ወንጀል ተዘርዝሮ ከመስቀላቸው ላይ ይለጠፋል ኢየሱስ ክርስቶስ ሲሰቀል ግን ኃጢአት ስላገኙ ኢየሱስ ናዝራዊ ንጉሥ አይሁድ ይችን ብቻ ነው የጻፉት። ሌላ ወንጀል አልተገኘበትም፣ ጥፋት አልተገኘበትም። ስለዚህ እንቆ ባህር ማለት ነጭ፣ ንጹህ፣ ጻዕዳ፣ ኃጢአት፣ ርኩሰት፣ በደል የማይስማማው ሲል ነው እና እመቤታችን በባህር ስትመሰል ክርስቶስ በእልቁ ይመሰላል። ስለዚህ ባህር መባል ያንሳታሉ አሉ የሚባል አያንሳትም። ለምን የሥራዋ ውጤት ነው ክርስቶስ እንቁ የሆነውን ክርስቶስ አስገኝታል እናለች ማለት ነው። ወለእመን ብላ ኩልነ ገራ የተሰሉስ አባይ ወለእመን ብላ ሁልነ ገራ የተሰሉስ አባይ ክርዳድ ዘኢሃለወ ፍሪሃ ዘርአ ስር ናይ እርሻን ብንላት አላጠፋንም፣ ይስማማታል። ምክንያቱም ክርስቶስ በስንዴ ይመሰላል። ስንዴ የሚገኘው ከእርሻ ነው። ማህፀኗን እርሻ ነው ንጹህ እርሻ እንክርዳድ ያልበቀለበት ኃጢአት ያልበቀለበት ወንጀል የማይስማማው ርኩሰት የማይስማማው ንጹሁን ለኃጢአታችን መስዋዕቱን የቀረበውን ስንዴ ያስገኘች ስለሆነች እርሻም ብንላ ስሙ ያንሳታል እንጂ አይበዛባትም። ባሕርም ብንላ ስሙ ያንሳታል እንጂ አይበዛባትም። ምክንያቱም ስሟ ከስራዋ ስራዋ ከጠባይዋ ጋር የተስማማ የተቆራኘ የተስተካከለ ስለሆነ ማለት ነው። እንግዲህ ሊቁ በቅኔ አማካኝነት የስምንት ቤት ነው። በስምንት ቤት ውስጥ ስለ እመቤታችን ልናውቅ የሚገባንን ነገር ሐዲስ ኪዳንን፣ ብሉይ ኪዳንን ጥቅልል አድርጎ በስምንት ቤት መወድስ አስረዳን ማለት ነው። በሌላ በኩል ደግሞ ስለ ኢየሱስ ክርስቶስ ሲቀኝ መልአከ ብርሃናት አድማሱ ጀንበሬ የሚባሉ በ1940ዎቹ የነበሩ ታላቅ የቤተ ክርስቲያን ሊቅ እውቀት ብቻ ሳይሆን እምነትም ያላቸው ሰው እምነት ኑሮት እውቀት ባይኖረው ይሻላል። እውቀት ኑሮት እምነት ከሚያጣ እምነት ኑሮት እውቀት ቢያጣ ይሻላል። ምክንያቱ ያመነ ሰው እግዚአብሔር ይገልጽለታል። ያወቀ ሰው ግን ዋጋ የለውም። አንድ ሰው አዋቂ ሆኖ እምነት ከሌለው እውቀቱ የተጠራቀመ ወሬ ማለት ነው። ምንም ትርጉም የለውም። እኚህ ሊቅ ግን አማኝም ናቸው፣ እንደገና ደግሞ ሊቅም ናቸው። ናምን ብለው ተቀኙ ስለ ኢየሱስ ክርስቶስ በማቴዎ በዮሐንስ ወንጌል ምዕራፍ 10 ከቁጥር አንድ ጀምሮ ኢየሱስ ክርስቶስ የሰጠውን ምሳሌ በመጠቀም እኔ የበጎች በር ነኝ እኔ እውነተኛ እረኛ ነኝ እናንተ በጎች ናችሁ ብሎ እራሱን በእረኛ በጎቹን ምእመናንን በበጎች መስሎ ያስተማረውን ትምህርት ወስደው ሲያመሰጥሩ፣ ሲተነትኑና ሲያብራሩ ምን ብለው ተቀኙኝ? ታላቅ ሊቅ መልአከ ብርሃን አድማሱ ጀምበሬ በነገራችን ላይ ኮኮ ሃይማኖት፣ መድሎታ አሚን፣ ዝክረ ሊቃውንት የሚባሉ መጻሕፍት እንዳሏቸው ልታውቁላቸው ይገባል፣ ልታነቡላቸው ይገባል። በጣም የመጠቁ የረቀቁ እኔ በዚህ ዘመን በዚህ ዘመን በሀያኛው መቶ ክፍለ ዘመን ቤተ ክርስቲያኒቱ አሉኝ ነበሩኝ ከምትላቸው ሊቃውንት በእውነተኛ ወጭ ሰባሪ ስለሆን ሐውልት አላቆምንላቸውም መታሰቢያ አላደረግንላቸውም እንጂ ምናልባት እኚህ ሰውዬ አንድ የምዕራቡ ዓለም ሰው ቢሆኑ ስንት ፊልም በተሰራላቸው ስንት መጽሐፍ በተጻፈላቸው ስንት እኛም ታሪካቸው እኛ ላይ ተጭኖ እኛ ጭምር ባነበንብልናቸው ነበረ እና ብዙ የመናፍቃን ጎርፍ በተነሳበት ወቅት ብቻቸውን የመናፍቃን ኃይል መክተው ለዘመንፈስ ቅዱስ አብርሃ ምክርና ተግሳጽ በሚል ርዕስ ለጻፈው የከደት የኑፋቄ መጽሐፍ የማያዳግም የማያሻማ መልስ የሰጡ ናቸው። እንዲያውም በመልሱ ከመደነቁ የተነሳ ሰውየው ይባላል ላርባቸው መጥቶ ለካ ቤተ ክርስቲያን ሰው ነበራት ብሎ አደነቀ ብሎ ሊቃውንት ሲናገሩ ሰምቻለ። በድም የጠገበ ሽማግሌ ሲናገሩ ሰምቻለ። እናኝ ታላቅ ሊቅ ሲቀኙ ምን አሉ? እማፈ አሮ በጋ ለማቀበ ኖላዊ አባግ አይላፍ ምንት ሂርውናሁ ወምንት ውዕቱ ለዘይት አቀበረባሁ እማፈ አሮ ደረ አቀቦ ውእቱ ስሜ የበለዎ ለአሮ ከማሁ ወመለሊሁ እይበለዎ